ቀይ መስመር ነው። ከቢድ ነው ግን ጥሩነቱ ሰው አያወቅም። ምን ይላል ም ራሱ አልገባኝ። እንዴት ገባህ እንት ሞትከን አይገባሃም እኔ ይላለው እዚህ ዘፈን ከባድ ከባድ ዘፈን ነው። ምን ያረጋልሰማም ኢንተርናሽናል ብዙ ቋንቁን የተወሰነ ቋንቋ ስለሆነ እኔ አሁን ትግርኛ ይሰማል፣ አረብ ይሰማል፣ አማርኛ ይሰማል፣ ሙዚቅ ይሰማል። አረበኛ ሰማለሁ፣ አማረኛ ሰማለሁ፣ ወላሂ አፋረኛ ሰማለሁ። አንዳንድ አሁን አንተ ደንብ ደስ ሚልሽ በጣም ወደ ጭንቅላት ከሚገባ ዘፈን ምን አይነት ዘፈን ነው? አማርኛ ነው። ምሌላምና እና አረበኛ አረበኛ እና አማርኛ ከቢድ እውነት የሚመስል አይነት ዘፈን እውነተኛ አሁን አንተ አረብ ትሰማል፣ አማርኛ ትሰማል። አዎ አሁን ሶስት ሰው አራት ሰው ስክሪኒ ከረዳው ያለ እዚህ ዘፈን እዚህ ዘፈን አሁን አንተ እዚ ዘፈን እዚ ኣነ ሰማ ኣለው ኣንዲ ኣንዲ ዋላ ከክታብ ውጥ ያለ ከክታብ ምሽ ቁርኣን ኣይባልም ከም ምስሊም ጋ ውጥ ያለ መንገድ ነው የሚዘፍኑ በጣም ዘፈኑ ቋርባትካ ነው የሚለበልም ዋላ ኣሁን እኛ ኣሁን ኣንዲ ኣስላም ሲኦኒ ኣነ ካ እንቲ ጋ ገነት ይገባ ምናምን ይብል ዘፈን የለም ንሶም ወደዚ ንረገጮ ኖም ይኣልፎ

ታብታብ አድርጉት፣ ታብታብ አድርጉት። እያንዳንዳችሁ ታብ ኮፕሊንግ አድርጉት፣ ታብ ኮፕሊንግ

ታብ ኮፕሊንግ ያደርጋችሁት ሁላችሁ እዛ ያላችሁ፣ ታብ ኮፕሊንግ ታብ ኮፕሊንግ አድርጉት። ታብ ኮፕሊንግ ሰው ሁለት ሰው ሁለት ሰው አንድ ሰው ይቀራል። አንድ ሰው ሙሉት። ከዚህ ሁሉ ሰው አንድ ሰው አባ የለኝም እንዳይልች ወጭ አንድ ሰው አንድ ሰው ሙሉት። አንድ ሰው ከሰጣችሁት ውጪ ግላብ አልሰጠሽም ግላብ አልሰጠሽም አማራ ፋኖ ማማ ተቀምጦ ነው እንጂ ዙባላ ውስጥ በቃ አልሞላም፣ ደብሎ አንድ አውባ የሚሞላው ታቶ ወንደን ነው። ግላባ አልሰጠን ይህ ሁሉ ጊዜ አሸንፈን አይተሸዋል። ለማን ሰጥቶ